ድብርት፣ ጭንቀት፣ ድንዛዜ፣ ፍዛዜ፣ ትካዜ፣ ሁሉም ደህና ሰም ግናለሁ። አሁንም ጨርሶ ይማርህ በሉኝ። ጨርሶ ምሮኝ ደግሞ ተመልሼ በፊታችሁ ተመልሼ በስራዬ ላይ ተመልሼ በቤቴ ተመልሼ ከልጆቼ ጋር ተመልሼ ከኢትዮጵያ ሕዝብ ከእናንተ ጋራ የመሆንበትን ጊዜ ሩቅ አይደለም። በጣም ነው የማመሰግነው፣ በጣም ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ያክብራችሁ። አይ ዶንት ኖ እንግዲህ በቃ ከዚህ በላይ አይ ዶንት ኖ፣ አይ ዶንት ኖ። እኔም ምን እንደምላችሁ አላውቅም። እግዚአብሔር ነው ምስክሬ። እኔ እንደዚህ አይነት ነገር አይ ዶንት ኖ፣ በቃ ማለት ሰው ለእኔ እንደዚህ አለው ወይ ብዬ አስቤም ራሱ አላውቅም። ራሱ ማለት ይሄን ያህል ጊዜ ሶሻል ሚዲያ ላይ ምን እየሰራ ምንም ማለት ሰው ለእኔ እንደዚህ ይሆናል ይሆናል አይዶን ነው እኔ አላቅ። በቃ ላየሁም ብቻ ሆነ። አሁን በቃ ሆኗል። ጥሩ ነው። እግዚአብሔር አመሰግናለሁ፣ ሁላችሁም እያደረጋችሁ ስላለው ነገር በሙሉ ስለምታደርጉትም፣ ወደፊት ስለምታደርጉትም፣ አሁንም ስላደረጋችሁት ነገር በሙሉ የሚገርማችሁ፣ ከአስር ብር ጀምሮ ነው አልፎ አልፎ ቴክስት ሲገባልኛ ያለው ከንግድ ባንክ ላይና በቃ ከአስር ብር ጀምሮ ነው። ሰው ምን ያህል እንደሆነ ነው። በቃ ለኔ ያየሁትና፣ በቃ ከዚህ በላይ ምን አለ? ሰው ካለ ምንም በቃ። እግዚአብሔር ራሱን ስራ ይሰራል። ሰው ደግሞ አይዞ በርታ ሲል ደግሞ ሌላ ነገር። አልፎ አልፎ የምታስታውሱ ካላችሁ አንዳንድ ጊዜ እንደቀልድም እያደረኩ ምለው ነገር ነበረ። ምንድን ነው ምለያ ጓድ ኮንሬል ያሉት አንድ ነገር ነበር፣ አንድ ቪዲዮ ላይ ያየሁት ማለት ነው። ምን አሉ? አይዞ በርታ እንደዚህ ነው የሚባለው የሚል ነገር የሆነ አንድ ቪዲዮ ላይ ሰምቼ ነበርና እሷን እንደ ድንገት አጋጣሚ ይዣት እላት ነበር አልፎ አልፎ እና ልክ አሁን በቃ ያንን ነገር ነው ያየሁት። አዎ አይዞ በርታ ወደፊት ነው የሚባለው ነው የሚል አስታወስኩት። አይዞ በርታ ወደፊት ነው የሚባለው ይላሉ አንድ ንግግራቸው ላይና እሷን ነገር በተለያየ ጊዜ ይላት ነበረ። ስፔሲፊካሊም በቃ አሁን በኢትዮጵያ ሕዝብ በሙሉ ሁላችሁ ኤርትራውያን፣ ኢትዮጵያውያን በተለያየ ዓለም ክፍል ያላችሁ የሰፈሬ ልጆች የጨርቆስ ልጆች፣ ማለት እኔ አሁን ስፔስ እንደዚህ እንደዚህ መነጣጠል አልችልም። ሁላችሁም በቃ ሁላችሁም እያደረጋችሁት ስላለው ረብረ ስለ መልካም ቃላቶቻችሁ ስለ በጎ ቃላቶቻችሁ ስለ በጎ ምኞቶቻችሁ ስለ ጸሎቶቻችሁ በሙሉ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ከእንደገና በሰላም በፍቅር በጤና ደግሞ ወደም ወደው ስራዬ ወደም ወደው ስራዬ ተመልሼ በዛ ደግሞ ከእንደገና እንተያያለን፣ እንደጋግፋለን፣ የተለያዩ ነገሮችን እናደርጋለን። ማለት የእውነቴን የምነግራችሁ ቶታሊ ነው ሐሳቤ የተቀየረው። ማለት ብዙ ነገሬ ተለውጧል። ሰው በሕይወት ውስጥ በጣም በርካታ መንገዶች ላይ ያልፋል። ብዙ ነገሮች ያጋጥሙታል። ስኬት፣ ውድቀት፣ ደስታ፣ ሐዘን፣ ፍቅር፣ ጥላቻ፣ አለመፈለግ፣ ደሞ በጣም መፈለግ፣ እነዚህ ሁሉ ነገሮች ሲያጋጥሟችሁ ምን ስትወድቁ ምን ታደርጋላችሁ? መልሳችሁ ትነሳላችሁ። ስትወድቁ ምን ታደርጋላችሁ? መልሳችሁ ትነሳላችሁ። ስትወድቁ ምን ታደርጋላችሁ? መልሳችሁ ትነሳላችሁ። ድብርት፣ ጭንቀት፣ ድንዛዜ፣ ፍዛዜ፣ ትካዜ፣ ሁሉም የለም። ያ አንዳንድ ስሜቶች አሉ። የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደርገኝ ነገር አለ። እሱ ለማጥፋት እንትን እንዲያደርግልኝ ይህን እምነት ተቀብቻለሁ። እሱ ደግሞ ይጠፋል አውቃለሁ። ደግሞ በቃ በቅርቡ ጨርሼ የሚቆይበትን ጊዜ ጨርሼ ተመልሼ በፊታችሁ ለመቆም የሚያበቃኝ እግዚአብሔር። ስለዚህ በቃ ስላደረጋችሁ ይህ ነገር በሙሉ አመሰግናለሁ። ለዚህ ሰፈርም እኔ አዲስ ነኝ። ራሱ ላይ ብዙ ነገር አደርጋለሁ። ግን ላይቡን እራሱ አሁን እንዴት እንደማቆመውም አላውቅም። የት ጋር ነው የሚቆመው ነገራችን። ነው የምሬን ነው የምላችሁ ግን ይገለሽ ካለ ማለት ጨርሻለሁ። በቃ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ ስላደረጋችሁት ነገር ሁሉ፣ እያደረጋችሁት ስላለው ነገር ሁሉ ከተለያየ የዓለም ክፍል ከኢትዮጵያ፣ ከተለያየ ከተለያየ ሁሉ በቃ ምን ልበላችሁ፣ ከኤርትራ ኤርትራውያን በቃ ማለት እግዚአብሔር ይስጥልኝ። መልካም ነው። እግዚአብሔር ደግሞ ይሄንን ሁሉ ነገር ለበጎ ያደርገዋል። በጣም አንድ ነገር ደስ ያለኝ ነገር ግን በጣም ጽኑ ይሄ ራስን የማጥፋት የሚባል ስሜት በፍጹም በፍጹም ከጭንቅላቴ ውስጥ እንደ ይሄ እንደሚታጠብ ነገር ነው፣ ታጥቡ ውልቅ ብሎ ይወጣው። ምን ምን ምን ስል ነው ራሱ እንደ እንደው ሽው ሲልም ራሱ ወደ ሀሳቢም እራሱ ከዚህ በኋላ አይመጣም። በፍጹም እና ተስፋ አለኝ በፍጹም እንደሱ አይነት ነገር ውስጥ የሚያስገባም ነገር የለም። በነገራችን ላይ እኔ በስራ ዘርፍ ውስጥ ያልሰራሁት የስራ ዘርፍ አለ ማለት አልችልም። በጣም ከባባድ የሚባሉ ውሳኔዎች ነው ስኛቃለው ማለት አደገኛ፣ በህይወትና በነብስ መካከል የሚያስገቡ ነገሮች ማለት ነው። ግን በቃ እየተጓዝኩ ነው፣ እየሄድኩ ነው። አንድ ቀን የምፈልገው ማስበው ላሳካው የምችለው ቦታ ላይ እንደምደርስ እርግጠኛ ሆኜ ነው እየሄድኩ ያለሁት። የትኛውም ኔጌቲቭ ነገር አያስቆመኝም። የትኛውም ችግር አያንበረክከኝም። ራሴን ላንበረክክና ራሴን ላቆም የምችለው ብቸኛና ብቸኛው ግን እኔ ብቻ ነኝ።